የሚሰሩ ተግባራት አሉ። እነዚህ በሙሉ ተደምረው ሲታዩ የ2013 የመጀመሪያው ግማሽ ዓመት እቅዱ የሚነሳው ከ10 አመቱ ዓመቱ መሪ እቅድ ስለሆነ እየተሻለ አፈጻጸም የተመዘገበበት ነው ብለን እንወስዳለን። ዋና ዋናዎቹን ለማንሳት አንደኛው አጠቃላይ ከዚህ ከወጪ ንግዳችን ጋር የሚያዘው ነው። የወጪ ንግድ ያው ሁላችሁም እንደምታውቁት በተለይ ማዕድን፣ የኢንዱስትሪና የግብርና ምርቶች ኤክስፖርት የምናደርገው ባለፉት ጊዜያት ከነበረው አፈጻጸም በተሻለ ሁኔታ ባለፉት ስድስት ወራት ተከናውኗል። ይሄ በሀገሪቱ በነበረው አንዳንድ የሕግ ማስከበር ስራዎች፣ በኮቪድ ምክንያት በተፈጠሩ አንዳንድ ጉድለቶች እና ከውጭ የሚመጡ ጥሬ እቃዎች እና ወደ ውጭ የምንልካቸው ምርቶችም ከተቀባይ ችግርም ጋር ተያይዞ እነሱን ሁሉ ተጋፍጠን 90 ፐርሰንትና እና ከዛ በላይ ማሳካት ተችሏል። ከኤክስፖርት አኳያ ይሄ እንደ አንድ ትልቅ ውጤት ተደርጎ የሚወሰድ ነው። ይሄንን ትልቅ ውጤት ነው ብለን የምንወስድበት እንዳልኩት የዓለም የንግድ ሁኔታ ቀደም ሲል ከነበረው በእጅጉ የተዛባ ነው አሁን ያለው ትእዛዝ ሰጥተው ለኢንዱስትሪዎቻችን ትዕዛዝ ሰጥተው የነበሩ ደንበኞች አብዛኛዎቹ ውላቸውን ሰርዘዋል። በተለይ የቆዳ ኢንዱስትሪዎች ላይ፣ የጨርቃጨርቅ ኢንዱስትሪዎች ላይ ውላቸውን ሰርዘዋል። ይሄ ማለት አቅርቦት የለም ማለት ነው፣ ገበያ የለም ማለት ነው። በሌላ በኩል ደግሞ ጥሬ ዕቃ የምናመጣባቸው ኢንዱስትሪዎቹ በሎክዳውኑ አብዛኛዎቹ በመዝጋታቸው ምክንያት ጥሬ ዕቃ ለማቅረብም የነበረው ፈተና ቀላል አይደለም። ይሄ ብቻ ሳይሆን የግብርና ምርቶችን የሚገዙት ዲፎልት በማድረግ ውላቸውን፣ ኮንትራታቸውን በመሰረዝ ረገድ ያጋጥመን የነበረው ችግር ቀላል አይደለም። ነገር ግን እነዚህን ሁሉ በማስተካከል አንደኛው ገዢ ሲሰርዝ ለሌላ ገዢ አፈላልጎ በመሸጥም ምርቶች ኤክስፖርት ሲደረጉ የነበረበት ሁኔታ ነው ያለው እና ይሄ እንደ አንድ ትልቅ ምርት አድርጎ የሚወሰን ነው። ሁለተኛው አምራች ኢንዱስትሪዎቻችን ናቸው። የኛ ሀገር አምራች ኢንዱስትሪዎች ገና በታዳጊ ደረጃ ያሉ ናቸው። በቁጥርም ትንሽ ናቸው። የፈጠሩት የስራ እድል የሚያመርቱት የምርት መጠን ውስንነት ያለበት ነው። ተወዳዳሪ ናቸው ተብሎም የሚወሰድ አይደለም። ዓለም ከደረሰችበት የኢንዱስትሪ እድገት ደረጃ አኳያ ሲታይ የእኛ ሀገር ኢንዱስትሪዎች ገና በጣም ብዙ መስራት የሚጠይቁ ናቸው። እነዚህ ኢንዱስትሪዎች የሰው ኃይል ችግር አለባቸው። የመሰረተ ልማት ችግሮች አሉባቸው። የጥሬ እቃ ችግሮች አሉባቸው በገበያ ተወዳድሮ በመሸጥ ረገድ በቪየትናም፣ ቻይና እና ማሌዥያ ከተመረተ ምርት ጋር ተወዳድሮ ለመሸጥ በጣም ብዙ ማነቆች ያሉባቸው ናቸው። ምክንያቱም ካላቸው የማምረት አቅም ሰማንያ ና ዘጠና ፐርሰንት ላይ የደረሱ በጣም ትንሾች ናቸው። ሌላ ሀገር ላይ ያሉት ኢንዱስትሪዎች በዲዛይን ካፓሲቲያቸው ወደ መስራት ደረጃ የደረሱ ናቸው እና ኤፊሽንሲያቸው ትልቅ ደረጃ ላይ የደረሰ ነው። በዚህ ላይ ኮቪድ ሲጨመርበት እነዚህ ኢንዱስትሪዎች ህልውናቸው አደጋ ውስጥ ነው የሚወድቀው ና ይሄንን ተቋቁመው ሰራተኞቻቸውን ሳይበትኑ ምርት እያመረቱ የሚቀጥሉበት ሁኔታ ለመፍጠር የተሰራው ስራ አመርቂ ነበር ብለኛ። ምንድን ነው ያደረግነው? አንዳንዶቹን ሪፐርፐዝ፣ የሚያመርቱትን ምርት አይነት እንዲቀይሩ ያደረግናቸው ፋብሪካዎች አሉ። የሚያመርቱት ምርት በሀገር ውስጥ ተቀባይ እንዲኖራቸውና ወደ ሀገር ውስጥ አስገብተው እንዲሸጡ ያደረግንበት ሁኔታ አለ። ሰራተኞቻቸው ክፍያ እየተከፈላቸው ከዲቨሎፕመንት ፓርትነሮች ጋር በመሆን ፋይናንስ በማፈላለግ እነሱ ደሞዝ እየተከፈላቸው እነሱ የሚያመርቱ ትምህርት ወደ ማህበረሰቡ እንዲያስገቡ በማድረግ ረገድ እየተሰሩ ስራዎች አሉ። በኢንዱስትሪዎች መካከል ትስስር በመፍጠር እየተሰሩ ስራዎች አሉ። የጥሬ ዕቃ ችግር ያለባቸውን የጥሬ ዕቃ ችግሩ በተሳለጠ መንገድ እንዲፈታላቸው በማድረግ እየተሰሩ ስራዎች አሉ። አንዳንዶቹ ደግሞ የውጭ ምንዛሬም ያው ትልቁ ችግር አሁንም የእነዚህ የማኑፋክቸሪንግ ኢንዱስትሪዎቹ ችግር የውጭ ምንዛሬ ቢሆንም ግን ሀገር ካላት ላይም ቢሆን በተወሰነ ደረጃ እንዲመቻችላቸውና ከመሞት እንዲድኑ ለማድረግ የተሰራው ስራ በእኛ እምነት እንደ ሰክሰስ ወይም ደግሞ እንደ ጥሩ አፈጻጸም አድርገን የምንወስደው ነው። የንግድ ስርዓቱን ለማዘመን ባለፉት ወራት የሰራ ናቸው። ይሄ ኦቲአርኤልስ የምንለው ማንም ሰው ባለበት ቦታ ላይ ሆኖ ንግድ ምዝገባና ፈቃድ አገልግሎቶችን ለማግኘት የሚያስችልበትን ሁኔታ ለመስራት የተሰሩት ስራዎች የአቅርቦት ችግሮችን ለመፍታት መንግስት የተለያየ የፖሊሲ ማሻሻያዎችን በማድረግም ጭምር በፍራንኮ ባሉታና በተለያዩ አማራጮች የመሰረታዊ ፍጆታዎችን እንዲቀርቡ በማድረግ ረገድ የተከናወኑ ተግባራት በጥሩ የሚወሰዱ ናቸው። ነገር ግን ችግር የለም ማለት አይደለም። በየጊዜው እየጨመረ የሚሄድ የኑሮ ውድነት ችግሮች አሉ። በንግድ ውስጥ የሚታዩ ህገ ወጥነቶች አሉ። የአቅርቦትና ፍላጎት ያለመጣጣም ችግሮች አሉ። የአምራች ኢንዱስትሪዎች የግብአት አቅርቦትና ከውጭ ምንዛሪ እጥረት ጋር በተያዘ በሙሉ አቅም አምረት አለመቻል አሉ። እነዚህ ነገሮች አሁንም ተጨማሪ ስራ ተሰርቶ ጉድለቱ ካልተሞላ በስተቀር ለሀገር ኢኮኖሚ የሚያሳድረው ጫና መኖሩ አይቀርም ና ይሄ የስድስት ወር የንግድና ኢንዱስትሪ ሚኒስትር አፈጻጸማችን ምንድናቸው? ጥንካሪዎቻችን ምን ምን ውጤት ነው ያመጣል የሚለውን ነገር እናያለን። እንግዲህ ከሴፍቴ ጋርም ያሉ አሉ። ደብሊቲኦ ጋር የሰራናቸው ስራዎች አሉ። የዚህ መልቲላተራልና ባይላተራል አግሪመንቶቻችን የምርቶቻችን መዳረሻ እንዲሰፉ የሰራናቸው ስራዎችም እንደዚሁ በጣም ከፍተኛ ናቸው። በምርምርና ጥናት አዳዲስ ግኝቶችን በኢንስቲትዩሽኖቻችን ያገኘናቸው አሉ። ግን እነዚህ ጥንካሬዎቻችን እንዳለ ሆኖ አሁን ዓለም ካለችበት አጠቃላይ ሁኔታ አኳያ ምንድን ነው ተጨማሪ ስራ መስራት ያለብን እንደ ሀገር በየጊዜው እየጨመረ ያለውን ኢንፍሌሽን ችግር ለመፍታት ያው ምንጮቹም ስለሚታወቁ ምንድነው መስራት መቻል ያለብን የሚለው ላይ ያው ምክክር ማድረግ ስላስፈለገ ነው። ዛሬ ስድስት ወር ፍጻሜ ውይይት እያደረግን ያለ ነው። በእርግጥ ይሄ መድረክ ብዙ ሰራተኛ አንድ ጊዜ ለመሰብሰብ አስቸጋሪ ስለነበረ ስለዘገየ እንጂ ከክልሎች ጋር ውይይት ተደርገዋል። ከተጠሪ ተቋማት ጋር ውይይት አድርገዋል። ከስራ ክፍሎች ጋር ውይይት እየተደረገ መጥቷል። ግን የበለጠ ሰራተኛውንም ሞት ቤት ለማድረግ ለማነሳሳት፣ እና በቁርጠኝነት ስራውንም እንዲሰራ ለማድረግ ባለው ችግር ላይም ሆነን በቂ ጥንቃቄ ተደርጎ ውይይት መደረግ ስላለበት የሚካሄድ ነው። ከዚያ ውጭ ከክልሎች ጋር ከተማ አስተዳደሮች ጋር እና ከተጠሪ ተቋማት ጋር ቀደም ብለን ውይይቶችን አካሄደን ምን ምን ስራዎችን መስራት እንዳለብንም ጭምር የስራ ክፍል አድርገን ቆይተናል። እንግዲህ አንዱ ይሄ የኑሮ ውድነት ችግር ላይ ምክንያቶቹ ብዙ ቢሆኑም፣ ግን ጊዜያዊ መፍትሔ ደግሞ የሚጠይቁ ነገሮች አሉ። መዋቅራዊ ችግር ነው። የኑሮ ውድነት ችግር መዋቅራዊ ችግር ነው። ይሄ መዋቅራዊ ችግር የሚባለውን በደንብ ማየት ይጠይቃል። እኛ እንደ ሀገር አንድ ደሴት ሆነን ሁሉን ነገር በራሳችን እየወሰን እየፈቀድን ወይም እየከለከል የምንኖርበት ዓለም ላይ አይደለም ያለ ነው። የቻይና የገበያ ሁኔታ፣ የማሌዥያ የገበያ ሁኔታ፣ የኢንዶኔዥያ የገበያ ሁኔታ በኢትዮጵያ ገበያ ላይ የሚያሳድረው ተጽዕኖ አለ። በቅርቡ ያለውን ነገር ባነሳ በተለይ እነዚህ ዘይት አምራች በምንላቸው ማሌዥያና ኢንዶኔዥያ ላይ መለስተኛ የፖሊሲ ማሻሻያ ከታክስ ጋር በተያያዘ መለስተኛ የፖሊሲ ማሻሻያ በማድረጋቸው ምክንያት የፓልም የምግብ ዘይት የመሸጫ ዋጋ በከፍተኛ ሁኔታ ጨመረ፣ እዛ ሀገር ላይ ያ ተጽዕኖ እኛ ጋር መጣ። ምክንያቱም ተቀባይ ነን እኛ፣ ዋጋ የምንቀበልንን እንጂ ዋጋ የምንወስን አይደለንም። እኛ ብቻ ገዢ እኛ ብቻ ሀይል ያለን ቢሆን ኖሮ ነው ይህንን ከዚህ በላይ ልገዛ ስለማልችል በዚህ ብቻ ሽጥልን ብለን መደራደር እንችል ነበር፣ አንችልም። ስለዚህ የዓለም ሁኔታ እየተለዋወጠ እያደገ በሚሄድበት ጊዜ የእኛም የመደራደር አቅም የመወዳደር አቅም በዚያው ልክ አብረው ማደግ አለበት። ምን አይነት ምርት ይዘን ነው ወደ ዓለም ገበያ የምንቀርበው? የግብርና ምርት ነው እኛ። እሴት ያልተጨመረበት ምርት ብቻ ይዘን ወደ ገበያ ቀርበን ተወዳዳሪ ሆነ ልንቀጥል አንችልም። ይሄ ምርት እሴት መጨመር መቻል አለበት። ስለዚህ እንደ ሀገር የመዋቅራዊ ችግሩን ለመፍታት አሁን የተጀመሩ ስራዎች አሉ። ለምሳሌ የኢንዱስትሪ ፖሊሲ እያዘጋጀን ነው። እንግዲህ በመጪዎቹ ሁለት ሶስት ወራት ያልቃል ብለን እናስባለን። ይሄ ፖሊሲ ሰፕላይ ቻይኑ ላይ አጠቃላይ የአቅርቦት ሰንሰለቱ ላይ ያሉ ችግሮች ምንድን ናቸው፣ ማነቆች ምንድን ናቸው፣ እንዴት ተወዳዳሪ ልንሆን እንችላለን፣ በእኛ ትይዩ ያሉ ሀገራት የመወዳደር አቅማቸው ምን ያለው፣ እኛ ምንድን ነው ማስተካከል ያለብን የሚለውን በዝርዝር ያያል። ይሄ በእኛ ብቻ ሳይሆን በሌሎች ሚኒስቴር መስሪያ ቤቶችም እየተሰሩ ያሉ የፖሊሲ ማሻሻያዎች አሉ። የሀገራት የእድገት መሰረት ተቋማት እና አቃፊ ኢንክሉሲቭ የሆነ ፖሊሲዎቻቸው ናቸው። ብዙ የሚዲልስት ሀገራት ብዙ አሁን በዓለም ደረጃ ትልቅ ደረጃ ላይ ደርሰዋል የምንላቸው ሀገራት ፖሊሲ የቀያየሩ ፖሊሲዎቻቸውን እያሻሻሉ እያሳደጉ ለኢንቨስትመንት ለምርት በሰጡት ቅድሚያ ልክ ነው እድገታቸውን ማረጋገጥ የቻሉት። ስለዚህ እኛም እንደዚህ አይነት ስራ ላይ መስራት አለብን ማለት ነው። ምክንያቱም አሁን የእኛ ሀገር ለምሳሌ ኢንፍሌሽን በዋናነት እያደገ የመጣው ከሁለት ሺህ አራት ዓመተ ምህረት ጀምሮ ነው። ከዛ ጊዜ ጀምሮ የጂዲፒ ግድገቱ አብሮ የግሮስ ዶሜስቲክ ፕሮዳክት ወይም ደግሞ ሀገራዊ የምርት መጠኑ እያደገ ሲሄድ የኢንፍሌሽኑም ወይም ደግሞ የዋጋ ግሽበቱም በዚያው ልክ አብሮ እያደገ መጣ። ስለዚህ ዲማንድ ድሪቭን ነው ማለት ነው። በፍላጎት የተጎተተ ወይም የተሳበ ኢንፍሌሽን ነው እየመጣ ያለው። ከዚህ ጋር አብሮ የሚሄድ ምርትና ምርታማነት አማነት አብሮ መምጣት መቻል አለበት። ይሄን ምርትና ምርታማነት በሁሉም ሴክተሮች በግብርናም ሴክተር በማኑፋክቸሪንግ ኢንዱስትሪ ሴክተር በሰርቪስ ሴክተሩ ማሳደግ መቻል አለበት። ኢቭን የገቨርንመንት ኢንስቲትዩቶችም እንደዚሁ ምርታማ መሆን መቻል አለባቸው። ምርታማ ማለት የሆነ ነገር አምርቶ ማውጣት ብቻ ሳይሆን እያንዳንዱ በተሰጠው ኃላፊነትና በተሰጠው ተልእኮ ልክ ስራውን አኮምፕሊሽ በደንብ አግባቡ የሚፈጽመው ወጭ ቆጣቢ በሆነ መንገድ በጥራት የሚሰራ መሆን መቻል አለበት። ስለዚህ መዋቅራዊ መፍትሄ ያስፈልጋል። ይሄ ጉዳይ የምንለው በተደጋጋሚ ብዙ አለም አቀፋዊና ሀገራዊ ሁኔታዎች ስላሉ ነው። በዚህ በኩል እየሰራናቸው ያሉ ስራዎች አሉ። ነገር ግን ከአጭር ጊዜ አኳያ አቅርቦቱን የማስተካከል ስራ መስራት አለብን። አሁን ምርትም እያለም ጭምር በየቦታው ባሉ የግብይት ስርዓት ችግሮች ምክንያት ምርት ወደሚፈለግበት ወደሚሸጥበት አካባቢ አይደርስም። ይሄ ደግሞ ማን እንደሚገዳው አምራቹንም ሸማቹንም ይጎዳል። አምራቾቹ በተሻለ ዋጋ እንዳይሸጡ ያደርጋቸዋል። ሸማቾቹ በተሻለ ዋጋ እንዳይገዙ ያደርጋቸዋል። ብዙዎቹ ከግብርና ምርት ጋር የሚያያዙ ናቸው የኢንፍሌሽኖቻችን ወይም ደግሞ የዋጋ ግሽበቶቻችን ምንጭ ግን ባልተፈቀደ ሁኔታ በየክልሎቹ በጣም ብዙ ኬላዎች ቀረጥ የሚሰበሰብባቸው ኬላዎች አሉ። የአንድ መኪና ከሆነ ገጠር ቦታ ላይ ተነስቶ አዲስ አበባ ወይም ደሞ የሆነ ከተማ ላይ እስከሚገባ ድረስ ያልተገባ ወጪ በየቦታው እየተቆመ ቀረጥ ይሰበሰብበታል። ይሄ በራሱ በኑሮ ውድነቱ ላይ የሚያሳድረው የሚያበረክተው አሉታዊ ተጽዕኖ አለው ማለት ነው። ስለዚህ ምንድን ነው አቅርቦቱ ላይ ያሉትን ማነቆች መፍታት መቻል አለብን። እነዚህን የአቅርቦት ማነቆችን እየፈታን አቅርቦቱ እንዲሻሻል የማድረግ ስራ መስራት አለብን። ሁለተኛ ብዙ ጊዜ የዋጋ ንረት የሚታይባቸው ምርቶችን መንግስት በልዩ ልዩ መንገድ እንዲቀርብ ማድረግ አለበት ነው። ለምሳሌ ዘይት ነው አንዱ። ዘይት 44 ሚሊየን ብር አሁን ፈቅዷል ከናሽናል ባንክ ለእነዚህ አሁን ላሉ ኢንዱስትሪዎች ጥሬ እቃ መግዣ የሚሆን ማለት ነው። በሀገር ውስጥ የሚገዙትን ይገዛሉ። ከሀገር ውጭ መግዛት ያለባቸውም ጥሬ እቃ ካለ 44 ሚሊየን ዶላር ይሄ ምናልባት አሁን ያለብንን የውጭ ምንዛሬ እጥረት ለማይገነዘብ ሰው ትንሽ ሊመስለው ይችላል። ግን ካለብን አጠቃላይ እጥረት አኳያ 44 ሚሊዮን ብር ለእነዚህ ኢንዱስትሪዎች የተፈቀደበት ዋነኛው ምክንያት መንግስት ገበያው መረጋጋት አለበት ብሎ ስላሰበ ነው። ሶስተኛው ስንዴ ነው። ስንዴ እያመጣን ነው። አሁን ከዚህ በፊት ስናቀርብበት የነበረው መንገድ ይታወቃል። ቢያንስ በከተሞች ያለውን ጫና ለመቀነስ በዚያ በኩልም ገበያውን ለማረጋጋት የምንሰራቸው ስራዎች አሉ። ይሄ የፍራንኮ ቫሉታ ከዚህ በተለያየ በዝቅተኛ ታክስ አንዳንድ ሸቀጦች ወደ ሀገር ውስጥ እንዲገቡ እየተደረገ ያለበት ምክንያት የኑሮ ውድነቱን ችግር ለመፍታት በዚህ በኩል የሚታየውን ችግር ለማስተካከል መንግስት ስላሰበ ነው። ሌላው ነዳጅ ላይ ያለ ነው። የዓለም ገበያ ያው እየጨመረ ነው። በኮቪድ በፊት የነበረ ወደ አርባ ስድስት ዶላር ነው ፐር ባረል በበርሜል ዋጋ አሁን 62 ብር ነው፣ 62 ዶላር ነው። ከዛ በላይ የሚጨምራል ተብሎ ይታሰባል፣ ሊጨምር የሚችላል። ነገር ግን እነዚህን ኮስቶች በሙሉ እየተሸከመ ያለው መንግስት ነው፣ መንግስት ነው እየተሸከመ ያለው። መንግስት እየተሸከመ ያለበት ዋነኛው ምክንያት የነዳጅ ዋጋ መጨመር በሌሎች ሸቀጦች ላይ የሚኖረውን ጫና ግምት ውስጥ በማስገባት፣ በሌላ በኩል ደግሞ ይሄ ስፔኩሌሽን የምንለው ወይም ደግሞ በስጋትና ነገ ዋጋ ሊጨምር ይችላል በሚል ግምት የማናርና የመደበቅ የመሳሰሉት ነገሮች እንዳይኖሩ ለማድረግ ጭምር ነው። ይሄ ይሄ እንደተጠበቀ ሆኖ ቁጥጥሩ ላይ ደግሞ ምንሰራቸው ስራዎች መኖር መቻል አለባቸው። ህጋዊዎቹን እያጠናከርን ህገወጦችን ወጦችን እያስተካከልን መሄድ መቻል አለብን። ከህገ ወጥነት ህገ ወጡ ራሱ አይጠቀምም። ህገ ወጡ ሀገር አይደለም፣ ህዝቡ አይደለም፣ ራሱ ህገ ወጡ በሂደት ተጎጅ ነው የሚሆነው። ስለዚህ ህጋዊነትን የማስከበር ስራ በየከተሞቹ ለማስተካከል ለመስራት ጥረት እየተደረገ ነው። ህብረተ ስራ ማህበራት ዩኒዮኖች፣ ያለባቸውን የወርኪንግ ካፒታል ችግር ለመፍታትም ከተማ አስተዳደሮች፣ ክልሎች፣ ዞኖች የሚሰጧቸው ድጋፎች አሉ። በዚያ መንገድ ያሉትን የአቅርቦት ችግሮች ለመፍታት የሚደረገው ጥረት አንዱ አንዱ ፓርት ወይም አንዱ ትልቁ የስራ ክፍል አድርገን የሚወስደው ነው። ይሄ በውይይታችንም የበለጠ ሪፍሌክት ይደረጋል ብለን እናስባለን። ሁለተኛው ኤክስፖርት ጋር ተያይዞ ያለው ነው። ሁሉንም አቅማችን አሟጠን ኤክስፖርት ላይ መስራት አለብን። ሁሉንም አቅማችን የማዕድንንም የግብርናንም የማኑፋክቸሪንግ ኢንዱስትሪዎችንም የማምረት አቅማችን እያሳደግ ምርቶቹ በጥሩ ተወዳዳሪነት ወደ ውጭ እንዲሄዱ ማድረግ ወደ ገበያ እንዲቀርቡ ማድረግ መቻል አለብን። የውጭ ምንዛሬ ግኝታችን ካላደገ ሀገራዊ ተወዳዳሪነታችን ሊሻሻል አይችልም። ስለዚህ አንዱ ስራችን ብለን የምንወስደው የኤክስፖርት ላይ ያሉትን ማነቆዎችን በመፍታት ተጨማሪ ገበያዎችን በማፈላለግ ለአምራቾቹ የሚያስፈልገውን ድጋፍ በማድረግ የምርት መጠኑን በመጨመር ምርትን በጥራት እና በተወዳዳሪ ዋጋ ለዓለም ገበያ ማቅረብና ገበያው ላይ ያለንን ይዞታ አለመቀነስ። ብዙ ጊዜ በገበያ ላይ ደንበኞቹ ጋር መቆራረጥ ካለ በሚቀጥሉት ዓመታት የሚያሳድረው ተጽዕኖ ይኖራል። ስለዚህ ሁሉንም አይነት አማራጮች በመጠቀም ኮቪድንም ተጋፍጠን ምርቶቻችን ወደ ገበያ እንዲቀርቡ የማድረግ ስራ መስራት አለብን ነው። ሶስተኛው እና አንድ ወሳኝ ስራ የአምራች ኢንዱስትሪዎችን የማምረት አቅም የማሳደግ ሰራተኞቻቸውን እንዳይበትኑ የማድረግ ምርት እያመረቱ ወደ ገበያ እንዲያቀርቡ ኤክስፖርትም እንዲያደርጉ እነሱ ያለባቸውን ውስጣዊ ችግሮች እንዲፈታ የማድረግ ስራ መስራት አለ እነዚህ ማኑፋክቸሪንግ ኢንዱስትሪዎች አሁን ካጣናቸው መልሰን ለማግኘት በጣም ከባድ ነው የሚሆኑ አዲስ ማቋቋም ይቀላል የሞተን ኢንዱስትሪ ከሞት ቀስቅሶ እንደገና ወደ ስራ አስገብዘው ምክንያቱም ሲበላሽ ብዙ ነገር ነው የሚበላሸው ሲቆም በጣም በራሱ ብዙ ነገር ነው ሰራተኛው ይበተናል የስፔር ፓርት ወይም ደግሞ የመለዋወጫ ፍላጎቱ ይጨምራል። ብድር መመለስ አይችሉም። ደንበኞቻቸውን ያጣሉ። የጥሬ ዕቃ አቅርቦት ሰንሰለቶቻቸው ይበላሻሉ። ያልሰለጠነ ሰራተኛ እንደገና ከገበያ ላይ ፈልገው እንዲቀጥሩ ይገደዳሉ። ይሄ ሁሉ ምርታማነታቸውን ይጎዳቸዋል። የወደፊት ተወዳዳሪነታቸው ላይ ተጽዕኖ ያሳድራል። ስለዚህ ይሄ እንዳይሆን እነዚህን ኢንዱስትሪዎች በተቻለ አቅም ድጋፍ እያደረጉ ምርት እያመረቱ የሚቀጥሉበትን ሁኔታ ማመቻቸት አለብን ነው። ስለዚህ በእኛ በኩል በመጪዎቹ ያው ስድስት ወር እንኳን አይሞላም፣ ግን በቀሪው ጊዜ እነዚህ ሁሉ ግምት ውስጥ አስገብተን የተረጋጋ ገቢያ እንዲኖር የተሻለ ኤክስፖርት እንዲኖር ማኒፋክቸሪንግ ኢንዱስትሪዎቻችን ደግሞ ተወዳዳሪ ሆነው እያመረቱ የሚቀጥሉበትን ሁኔታ የሚፈጥር መነቃቃት እና የሰራተኛው ቁርጠኝነትንም ተነሳሽነትንም በዚህ መንገድ የሚያሳድግ መድረክ እንዲሆን ነው ይሄ መድረክ ያመቻቸ ነው።